እሰይ ነርሲንግ ሆም የቤት ለቤት ሕክምናና የእንክብካቤ አገልግሎት መስጠት ጀመረ። እሰይ ነርሲንግ ሆም በኢትዮጵያ ከእድሜ ጋር ተያይዞ የሚመጡ ተጓዳኝ ሕመሞች እንዲሁም በጎልማሳ እና በወጣቶች ላይ የሚከሰቱ ሕመሞች የሦስተኛ ወገን ድጋፍ ወይም እንክብካቤ ለመስጠት የተቋቋመ ማዕከል መሆኑም ተነግሯል። በመጀመሪያ ስታንዳርዱ ላይ ነው። አንደኛ ተቋማችን ውስጥ እኛም ውስጥ ካሉ አባላቶች ስታንዳርዱን ከሚያረቁ ሰዎች ጋር ነው ስራውን እየሰራን ያለሆነና ሞር ኦፍ ስታንዳርድ ላይ ነው መስራት የፈለግነው ምክንያቱም የመጨረሻ እድሜያቸውን ጥሩ እንክብካቤ አግኝተው ኳሊቲ ኦፍ ኬር ሰጥተናቸው እንዲያርፉ ነው እስከ ማረፊያ መኖሪያቸው ነው። ይሄ ሆስፒታል አይደለም፣ መኖሪያቸው ነው። ደስተኛ ሆነው እንዲኖሩ የመጀመሪያው እቅዳችን ነው። የማዕከሉ ዋና ስራ አስፈጻሚና መስራች ሲስተር ገነት አብታሙ ማዕከሉ ህሙማን አስተኝቶ መንከባከብ፣ የቤት ለቤት አገልግሎት እንዲሁም ለአረጋውያን የመዋያ አገልግሎት ሊሰጥ መሆኑንም የገለጹ ሲሆን ጥራት ባለው መንገድ አገልግሎት እንደሚሰጡ ተናግረዋል። ወደ ቀጣዩ ዜና እናልፋለን። በኢትዮጵያ እርዳታ የሚያስፈልጋቸው ህጻናት፣ ታዳጊዎችና ሴቶችን ለመርዳት አስቸኳይ 493.3 ሚሊዮን ዶላር እንደሚያስፈልግ የተመድ የህጻናት መርጃ ድርጅት ዩኒሴፍ አስታወቀ። ድርጅቱ በአሁኑ ወቅት ያለው የገንዘብ ድጋፍ 56.8 ሚሊዮን ዶላር እንደሆነ ባወጣው ሪፖርት የጠቀሰ ሲሆን ከሚፈለገው ገንዘብ ውስጥ እስከ የካቲት 2017 ዓ ም ድረስ የተሟላው የገንዘብ ድጋፍ 12 በመቶ የሚሆነው ብቻ እንደሆነ ገልጿል። በኢትዮጵያ ባለው ግጭት፣ የአየር ንብረት ለውጥና ወረርሽኝ ሳቢያ በርካታ ሰዎች ለችግር መጋለጣቸውም ተመላክቷል። የገንዘብ ድጋፍ እጥረቱ በሀገሪቱ ድጋፍ ለሚያስፈልጋቸው ሰዎች የሚደረገውን እርዳታ ያስተጓጉላል ያለው ዩኒሴፍ ለጋሽ አካላት የህይወት አድን ድጋፍ የሚያስፈልጋቸው ሰዎችን ለመርዳት አስቸኳይ ድጋፍ ማድረግ አለባቸው ሲል ጥሪ አቅርቧል። ድርጅቱ ከዚህ ቀደም ባወጣው ሪፖርት ከ10 ሚሊዮን በላይ ሰዎች እርዳታ እንደሚፈልጉ ገልጾ እንደነበርም ይታወሳል። ሜሪስቶፕስ ኢትዮጵያ በአራት ክልሎች የሚተገበር ሀገር አቀፍ የጤና ፕሮጀክት ይፋ አደረገ። ሜሪስቶፕስ ኢትዮጵያ በትግራይ በአማራ፣ በኦሮሚያና በሲዳማ ክልሎች የሚተገበር ሀገር አቀፍ የጤና ፕሮጀክት ይፋ አድርጓል። ዛሬ ሚያዝያ 16 ቀን 2017 ዓ ም ይፋ የሆነው ፕሮጀክት ለሀገር ውስጥ ተፈናቃዮችና የጤና አገልግሎት ማዳረስ ባልተቻለባቸው አካባቢዎች በሞባይል ስልክ አማካኝነት የሚሰጥ የጤና አገልግሎትና የኒውትሪሽን ድጋፍ ላይ ያተኮረ መሆኑ ተገልጿል። 143 ሚሊዮን ዶላር ወጪ ተደርጎበታል የተባለው ፕሮጀክት በቤተሰብ ምጣኔ በስነ ምግብና በስነ ተዋልዶ ጤና ላይ ትኩረቱን እንደሚያደርግም ተጠቁሟል። በተጨማሪም የጤና ስርዓቱን ማጠናከር፣ የጤና ባለሙያዎችን ማሰልጠን እንዲሁም የግንዛቤ መፍጠር ስራዎች ይከናወናሉ ተብሏል። ፕሮጀክቱ የአራት ዓመታት ቆይታ የሚኖረው ሲሆን በዚህ ቆይታው ከሁለት ሚሊዮን በላይ ዜጎችን በተለይም ሴቶችን ተጠቃሚ ያደርጋል ተብሎ እንደሚጠበቅ ፕሮጀክቱ ይፋ በተደረገበት ወቅት ተገልጿል። የዲሞክራቲክ ሪፐብሊክ ኮንጎ መንግስትና አማጺው ኤም 23 ዘላቂ ተኩስ አቁም ለማድረግ መስማማታቸውን በጋራ በሰጡት መግለጫ አስታውቀዋል። በማዕድን የበለጸገው ምስራቃዊ ኮንጎ ለአስርተ ዓመታት በግጭት የተሞላ ቢሆንም አማጺው ቡድን ኤም 23 ቁልፍ ከተሞችን ከያዘ ወዲ ግን በአካባቢው ግጭቱ ተባብሶ ቆይቷል። የሀገሪቱ መንግስትና አማፂ ቡድኑ ከ2021 ጀምሮ ከስድስት በላይ የተኩስ አቁም ስምምነቶች ያደረጉ ቢሆንም በየጊዜው ሲፈርስ ቆይቷል። የተባበሩት መንግስታት ድርጅትና በርካታ የምዕራባውያን መንግስታት ሩዋንዳ ኤም23ን ትደግፋለች በሚል ሲከሱና ማዕቀብ ሲጥሉባት የቆዩ ቢሆንም ሩዋንዳም የቀረቡባትን ክሶች አጣጥላለች። የፓኪስታን አሸባሪዎች በህንድ ቱሪስቶች ላይ ያደረሱትን አስከፊ የሽብር ጥቃት ተከትሎ ፓኪስታናውያን በ48 ሰዓት ውስጥ ህንድን ለቀው እንዲወጡ ትዕዛዝ አስተላለፈ። የሽብር ጥቃቱን ተከትሎ የሁሉም ፓኪስታናዊ ዜጎች ቪዛ ለመሰረዝና በሀገራቱ መካከል ያለውን የቫጋ ድንበር መሸጋገሪያን ለመዝጋት እንደታሰበም ሂንዱስታን ታይምስ ዘግቧል። ፓኪስታን የቫጋ የንግድ መስመር ከተዘጋባት በግብርና ምርቶችና በሲሚንቶ ንግድ ላይ ከፍተኛ ተጽዕኖ ይደርስባታል ተብሏል። ይህ እርምጃ ከተወሰደ ፓኪስታን በምትኩ በሶስተኛ ሀገሮች ወይም በሌሎች ወደቦች በኩል ለመጠቀም ትገደዳለች የተባለ ሲሆን አስፈላጊ ላልሆነ ወጪ በመዳረግ የዋጋ ግሽበትም በሀገሪቱ ላይ ይከሰታል ተፈጸመው የተባለው የሽብር ጥቃት 26 ህንዳውያን ቱሪስቶችን መሞታቸው የሚታወስም ነው።